ነቢ ማህመድ በነበሩ ሰዓት ተከታዮቻቸውን ወደ ኢትዮጵያ ልከው ነበር አይደል? በሰዓቱ ኢትዮጵያ ክርስቲያኖች ነበሩ። ያው ተቀብሏቸው ነበር የሚል ታሪክ አለ። ክርስቲያኖች ካልወጡልን ብለው እንዳውም ተቃውሞ ወጥተውበታል። ነጃሽ ላይ ነጃሽን የተቀበላቸው ነብስ ላ አይደሰለምም። ወደ ነጃሽ ነው ሰሃቦቻቸውን የላቁት። አንድ ይህን ታሪክ ላስተካክልላቸው። ይህን ታሪክ የነገረችን ራሷ የነብስ ላ ስለም ሚስት የሆነችው አሙ ሰለማ ነች። አሙ ሰለማ ወደ ኢትዮጵያ ከመጡት መካከል ነች። ለምን ሂዱ እንደተባሉ ወደ ማን ሂዱ እንደተባሉ የኢትዮጵያ ክርስቲያኖች እንዴት አቀባበል እንዳደረጉ ታሪክ ልንገራቸው። ነቢያችን ሰለላሁ ዓለይሂ ወሰለም ሐዲስ ላይ ምን አሉ? ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዒንደሁ አሐድ አሉ። ወደ ሀበሻ ሂዱ አሉ። በሀበሻ ሀገር ላይ ማንም ሰው የማይበደልበት ንጉስ፣ ፍትሃዊ ንጉስ አለና ከዚያ ሀገር አሉ ወደ ማን የላኩት? ፍትሃዊ ንጉስ ስላለ በዚያች ሀገር ነው እንጂ ቅርብ ሀገር ነበሩ በሰዓቱ ነገር ግን ያ ሀገር ፍትሃዊ ንጉስ እንደሆነ ነቢይ ስለ ላ ሰለም ተናገሩለት። አያቸው አይደለም። ይህ ነው ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከ ላ ይለሙ ንደሁ አሓድ። አንድ ይሄ ነብይነታቸው ማረጋገጫ ይሆናቸዋል። የሚገርመው ለምን ከተባለ ነቢይ ስለ ላሁ ለ ሰለም ከዓለማት መንግስታት በሰዓቱ የመረጡት እሱ ነው። ሂደው ኢትዮጵያ የተውት ነው ወይ? እንዴት እንደሚፈርድ አይደለም፣ ከአምላክ ዘንድ ስለተነገራቸው ነበረ። እንዳሉትም በሄዱ ጊዜ ፍትሃዊ መሪ ሆኖ ተገኘ። ያ አካል አንድ ነቢይ የሩቅንና የድብቅ ነገራቶችን ትንቢትን ቀድሞ ሲናገር ጊዜ ባልተገኘበት ቦታ ላይ ይናገራል፣ በተናገረው መሰረት ሆኖ ይገኛል ያ ነገር። ከዚያም ነብ ስ ላ ስለም ናምነው ሰሀቦች ሄዱ ወደ ሀበሻ ከሄዱ በኋላ የሀበሻ ንጉስ የኢትዮጵያ ንጉስ ጋር ደረሱ ታቸዋል በደረሱ ጊዜ፣ በዚህ ጊዜ የመካ ከሃዲያኖች እና ሽማምንቶች ሙስና አሲዘው ሁለት ሰዎችን ሄዱና ወርቅና ብር አስይዘው ለኢትዮጵያው ንጉስ ይሄን ሰታችሁ እነዚህም ወዳንተ ተሳደው የመጡትን ስደተኞች አሳልፈ ስጠን ብለው አለ የመካ ሹማምንቶች ብለው ለሁለት ሰዎች ላኩ። ተመልከቱ፣ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ምን ያክል እውነት እንደሆነ እዚህ ጋ ትረዳላችሁ። ወዲያውም እነዚህ ሰዎች ወርቅና ብርን ተሸክመው መጡ ወደ ኢትዮጵያው ንጉስ። ንጉስ ባያሉት ከፊት ቆመ። እኛ ከመካ ሹማምንቶችና ንጉሶች የተላክነን ወዳንተ ሀገር ተሳደው የመጡ የሀገራችን ሰዎች አሉ። እነዚህም አጥፊዎች ናቸው፣ ምናምን ብለው ስማቸውን ከተናገሩ በኋላ ይህንንም ገንዘብ ሰተናሃል ብለዋል ንጉሶች፣ አሳልፈህ እንድትሰጠና አሉት። የፍትሐዊነት መሪነት መገለጫው ምንድን ነው? ሙስናን የማይቀበል መሪ ነው። አይደለም ወዳው፣ ምንድን ነው ያላቸው? ከነዚህ ሰዎች እውነቱን ሳልሰማ በእነርሱ ላይ ልፈርድ አልችልም አለ። የመጀመሪያው ተመልከቱ። እውነተኛ መሪ፣ ፍትሃዊ መሪ መገለጫው የሁለቱንም ከከሳሽና የተከሳሽን ድምፅ ሳይሰማ ፍርድ አይሰጥም። ያው ነው ተመልከቱ። ከነዚህ ሳልሰማ አልፈርድም አለ። ሁለተኛ ይህን ብር ልቀበላችሁ አልችልም፣ ውሰዱ ነው ያላቸው። ተመልከቱ። ከዚያ በኋላ ከእነሱም ሰማቸው። ምንድነው ለምንድነው እንድትመጡ ያደረጋችሁ ያደረጋቸው ምንድነው አላቸው። ነጃሽ ይጠይቃቸው እንዳለ ሰሀቦችን ሰባስቦ ተወክሎ የተናገረውም የነብ ስ ስለም የአጎታቸው ልጅ የነበረው ጃዕፈር ብን አቢ ጣሊብ ነበር። እሱ ወጣና ተናገረ በንጉሱ ፊት። ንጉሱ ሆይ እኛ ወደ ሀገር የመጣ ነው በመካ ምድር ላይ ግፍና በደል በበዛብን ጊዜ ነብያችን ወደ አንተ ሀገር እንድንሄድ ልከውን ነው በዚያች ሀገር ላይ ሄዱ ፍትሐዊ መሪ ይገኛል ብለው ስለነገሩን ነው ለዚህ የመጣ ነው ብለው ተናገሩ ከዚያም እነዚህ ሰዎች ቆሙና እነዚያ ተልከው የመጡት ከመካ ምናሉ አይ እነዚህ ሰዎች ውሸታቸውን ነው አዲስ መንገድን አምጥተው በአባቶቻችን በቅድመያቶቻችን የለለን መንገድ አምጥተው አማልክቶቻችንን የሚያወግዝ የሆነ ነብይ እየተከተሉ ያው ጣዖታቻቸውን ስተትናቸው ብለው ስለተናገሩባቸው ለዚህ ነው ምናምን ብለው ተናገሩ። ንጉሱም ወደ እነሱ ዞሮና እውነት ነው የሚሉት ብለው ጠየቃቸው። ከዚያ በኋላ ያ አዩሃል መሊክ አንተ ንጉሥ ሆይ አሉት ኢና ኩና ፊ ልጃልያ ናዕቡዱ ልአስናም እኛ በጃልያ ዘመን ያ ማለት ነብ ስ ላ ለ ሰለም መተው ሳያስተምሩን ጣዖት አምላኪ ያልነበረን ከእነዚህ ሰዎች ጋር ብለው ተናገሩ። ነገር ግን ሙሐመድ መጥቶ ወደ አንዱ አምላክ ብቻ ወደ አብርሃም፣ ወደ ኢስሐቅ ያዕቁብን አምላክ አምልኩ ብሎ ጥሪ አደረገልን። እኛም ጣዖቶችን ትተን በእሱ አስተምሮ ምክንያት አንዱን አምላክ ማምለክ ጀመረ። እኛ ልክ እንዲሁ አጸያፊ ስራዎችን የምንሰራ የምንሰርቅ ነበር፣ በጉልበታችን ያንን ነገር አስተውና አስተማረን። ዝምድናን የምንቆርጥ ነበር፣ ዝምድናን እንድንቀጥል አስተማረን። ጽድቅን ነገር ሁሉ አስተማረን፣ ከክፉ ነገር ሁሉ እንድንርቅ አደረገን፣ ብለው ይህን ሁሉ መሰከሩ። በዚህ ጊዜ ነቢይ እንደሆነ ይሄንን ሰማ ንጉሡ። ምንድን ነው ያልከኝ? ሙሐመድ ነው ያልከኝ አለው። አዎ ሙሐመድ ሀል ነዘለ ዐለይሂ ሸይኡን ብሎ ንጉሡ ጠየቀው። እስኪ ነቢይ የምትሉት አካል የሆነ የወረደለት ቃል አለ ከአምላኩ ዘንድ ብሎ ጠየቀ። በላ አዩሃል መሊክ አሉት። አዎ ንጉስ ሆይ የወረደለት ቃል አለ። ምንድን ነው እሱ አላቸው? ቁርአን ወርዶለታል አሉት። ከዚያ ልታነቡልህ ትችላላቸው የተወሰነ አላቸው። አዎ እናነብልሀለን አሉት ብሏቸውና ሰሀቦች ሱራ መርየም የማርያምን ምዕራፍ አነበቡለት። ምክንያቱም ንጉሱ ክርስቲያን ነበረ። የኢትዮጵያው ንጉስ ይላቸዋል ሱራ መርያምን የማርያምን ሱራ ሲያነቡለት ጊዜ በከ ነጃሺ ነጃሺ አለቀሰ፣ ከእርሱ ጋር ያሉ ቀሳውስትና መነኩሴዎችም አለቀሱ። ቃል በቃል በቁርአን ያሳያቸዋል። ቀሳውስትና መነኩሴ ብሎ አላህ እየጠራቸው አለቀሱና ያንን በሰሙ ጊዜ ነጃሽ ምን ነበር ያለው? ወደ አስሉና ተቀበለ። አመና እንዳመኑ እንደሰለሙ ቁርአን ላይ ያለው ማስረጃ አዋላ ይወታቸዋል። በከ ነጃሽ ነጃሽ አለቀሰና ምን አለ? አሁን ያነበባችሁልኝ ቃል ለቀደሙት ነብያቶች ሲሰጠው ከነበረ ቃል ከአንድ ምንጭ የተቀዳ ቃል እንጂ የሚለይ አይደለም ብሎ ወዲያው መሰከረ። ምክንያቱም የዛን የነበሩ ንጉሶች ካጠገባቸው ያሉ ቀሳውስቶችና መነኩሴዎች የሚያነቡ ነበሩ፣ የሚያውቁ ነበሩ። እውነታውን ወዲያው ስለምናና የተቀበለው ነጃሽ እንደተቀበለ በቁርአን ላይ ቀሳውስትና መነኩሴ እያለ ስማቸውን እየጠራቸው ያሳያቸዋል ሱረቱል ማይዳ ላይ ይገኛል።

እንዲሁም የመጣልን እውነታ የማንቀበለው ማን ስለሆነ ነው? እኛ ለ ወነጥመ አንዩድለና ረቡና መዐል ቀውሚ ሳሊን አላ እኛንም ከደጋጎቹ እንዲያካትተን እንማጸነዋለን ብለው ተናገሩ ይላል። እንዳለ ሙፈሲሮች ጋር ብትሄዱ ይህ ሃዚህል አያ ነዘለት ፊ ነጃሽ ወመመዓሁ ይላሉ። ይህ ቁርአን አንቀጽ የወረደው ስለ ነጃሽ እና ከእርሱ ጋር ስለነበሩ ቀሳውስቶች ነው ብለው ይናገራሉ። ከዚያ በኋላ ነበር የኢትዮጵያ ክርስቲያኖች አመፅን ያስነሱበት ይህን ሙሰለማ የነብዩ ሰለማ ሚስት የአይንማኝ በቦታው የነበረችው ትናገራለች። ሙስደድ አህመድ ላይ ምናለች? ከዚያም በኋላ የኢትዮጵያ ክርስቲያኖች ተነሱበት፣ በንጉሱ ላይ በዚች ሀገር ላይ እንዴት እነዚህን እንግዶች አመቻችህላቸው ብላ ማለት ነው ብለው የት የሚገኙ ክርስቲያኖች አለች፣ ገብታት ከናይል አጠገብ የሚገኙ ክርስቲያኖች ተነሱበት፣ ከባህሩ ማዶ ያሉት ብላ ተናገረች። ወዲያውም ይህን በተነሱበት ጊዜ ንጉሱ አመፅ ባስነሱበት ጊዜ የዛኔ በቃ ራሱ ሊሄድላቸው ወሰነ። ሰሐቦች ጠየቁት። በእኛ ምክንያት ነው እና ይህ ሊሆንብህ የቻለው እኛ ከአንተ ጎን እንሰለፍልህ ወ ያሉት እናንተ እንግዶቼ ናችሁ አላቸው። ወደ አምላክ ወደ አላህ ብቻ ተማጸኑ ብሎ ነው የነገራቸው። ወዳው ነጃሽ ይሄዳል። ሰሐቦች ዱዓ አደረጉ። ወዳው አምላካችን አላህ ሆይ ነጃሽን በምድር ላይ አመቻችለት ብለው ተማጸኑ። ወዳው ነጃሽ ሄዶ ድል አድርጎባቸው መጣ። ስለዚህ ኢትዮጵያ ክርስቲያኖች ተቀብለዋል ሙስሊሞችን እያሉ የሚሸውዷቸው ውሸት ነው ቸዋል ወላሂ ላዚም ውሸት ነው። የነቢ ስ ላ ለም ሚስት ራሷ ተናግራለች በቦታ ላይ የነበረችው ካልወጡልን ብለው የኢትዮጵያ ክርስቲያኖች አምጸው ነበር ሰሐቦች ላይ ካልወጡልን ብለው፣ ንጉሱ ነው ሂዶ ደምስሳቸው የመጣው። ጭራሽ አምጸውበት ነበር እንዋጋለን ካላስወጣህ ብለውት። ላለ ይህ ነው በፍሰ አልተቀበላቸውም። ከዚያ በኋላ ሰሐቦችም ሀገሩ ሲረጋጋ ጊዜ ወዲያው ተመልሰዋል ሄዷል።